ብጹዕ አቡነ ገብርኤል በስቅለት ዕለት በፍኖ ቴሌቪዥን በተላለፈው ቪዲዮ ላይ በአስተማሩትና አነጋጋሪነቱ በቀጠለው እንግዳ ትምህርት አስመልክቶ ከሰጡት መግለጫ ጀርባ ከጅምሩ እጅግ ብዙ አወዛጋቢ ጉዳዮች እንደነበሩ የሊቀ ጳጳሱ መግለጫ ሲሰጡ በቦታው የነበረው የመንክር ሚዲያው ዘማሪ ሚኪያስ ገልጿል። እሺ ቴዳይ አመሰግናለው። አባቶቼ፣ ወንድሞቼ፣ እህቶቼም እናቶቼም ቶቼ አባቶቼም ጭምር ሁላችሁም እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። እንግዲህ የዛሬው በተመለከተ ምንድን ነው የሆነው? ሰሞኑን ያው እኛም እንደ መከር ሚዲያ እንደዚህ አይነት ሀሳቦችን በደንቡ ስናሰራጫቸው ነበር። ምክንያቱም ሊቃውንት ቤተ ክርስቲያን በመቤታችን ዙሪያ ምን ይላሉ? የሊቀ ጳጳሱ ስህተት ምንድነው የሚለውም በተደጋጋሚ በመንከር ሚዲያ ፌስቡክ ገጽ ላይ ስናሰራጭ ነበረ። ያንንም በማስመልከት ዛሬ ጠዋት ላይ ስልክ ተደወለልኝ። በተደጋጋሚ አንድ ሁለቴ ሲደወል ማንሳት አልፈለኩም ትንሽ ከእንቅልፍ እየተነሳሁ ስለነበረ፣ ሶስተኛ ሲደገም ግን አነሳሁት። የደወሉልኝ አባት እንደ ቀድሞ ሁሉ ቤተክርስቲያን ውስጥ የሆነ የተለያዩ ቀረጻዎች ሲያስፈልጉ ሁሉንም እንግዲህ በቤተክርስቲያን ህዝብ ግንኙነት የተመዘገቡ ሚዲያዎች በጣም ብዙ ናቸው። ወደ ስልሳ ይሆናሉ። ስልሳውንም መጥራት በማይፈልጉበት ሰዓት እና ጥቂት ሚዲያዎች ብቻ መገኘት በሚፈልጉበት ሰዓት የሚደውሉልን አባት ናቸው። ዛሬ የደወሉልን የሚመለከታቸው ማለት በሚዲያ ዘርፍ ላይ የሚመለከታቸው አባት ደውሉልን እና እንግዲህ ብፁ አቡነ ገብርኤል ሰሞኑን ባሰራችሁት መልእክት ዙሪያ መግለጫ ወይንም ይቅርታ መጠየቅ ይፈልጋሉ አሉ። እንግዲህ ብፁ አቡነ ገብርኤል ከዛ ፊት ከዛሬ አሁን ከተነሳባቸው ጥያቄ በፊት በተለይም እመቤታችን ቤዛ ልትባላችን የሚለውን ከማለታቸውን በፊት ሌሎች ሐሳቦችን እያነሱ እነኚህ ጳጳስ እንዴት ነው አካሂዳቸው የሚሉ ጥያቄዎች በብዙሃኑ ዘንድ ነበረና፣ ምናልባት ሊቀጳጳሱ ይቅርታ ሊጠይቁ የሚችሉት እመቤታችን ቤዛ አትባልም በማለቴ ይቅርታ እጠይቃለሁ ብቻ ሊሆን ይችላል። ሌሎችንም የተሳሳቱ ለቤተክርስቲያን እንግዲህ የሆኑ ትምህርቶችን አስተምረዋል እና በዛም ዙሪያ ማብራሪያ ቢሰጡ ብዬ መረጃዎችን ለማጠናከር ወይንም መረጃዎችን ለመያዝ ሞክሬያለሁ። በዛም መሰረት ስድስት የሆኑ ጥያቄዎችን አዘጋጅቼ ነው የተነሳሁት። እነኝህ ጥያቄዎች ካዘጋጀው በኋላ ቦታው ላይ ከሄድን በኋላ አንድ ሰባት ሚዲያዎች ነው ያሉት። አንዳንዶቹ ሚዲያዎች ምናልባት ሊቀ ጳጳሱ የማይሆን ነገር ሊናገሩ ይችላሉ ብለው ሎጓቸውንም ያልያዙ አሉ። እኛ በየዋህነት እስከነ ሎጎችን ነው ቁጭ ያደረግነው። ሎጎ ያልያዙ ዝም ብለው ኒክ ማይኳን ብቻ ያስቀመጡም አሉ። ትክክል ናቸው ብዬ አስባለሁ። እኔም እንደዛ ባደርግ ብዬ ካለፈው በኋላ አስቤያለሁ። ምክንያቱም የሊቀ ጳጳሱን መግለጫ ስህተት እንደሆነ ስለተረዳሁት ሊቀ ጳጳሱ መግለጫቸውን ቀጠሉ። እኔ አትኩሬ በደንብ እየተመለከትኩ ነበረ። ጥያቄ ለመጠየቅም ዝግጁ ነበርኩኝ። ከማህበረ ቅዱሳንም የመጡ የሚዲያ አካላት ነበሩ፣ ሌሎች ሚዲያዎች ነበሩ። ሊቀ ጳጳሱ አሁን ካሁን መቤታችን ቅድስት ድንግል ማርያም ቤዛ አትባለም የሚለውን ሀሳብ በመናገሬ አጥፍቻለሁና ይቅር በሉኝ ይላሉ ብዬ ስጠብቅ አንድም ቦታ ላይ ሰለመ ቤታችን ስለተናገሩት ስህተት ይቅርታ ሲጠይቁ አልሰማሁም። አብዛኛው ምንድን ነው ያሉት? በዚህ ዙሪያ ላይ የተቿቸው ሊቃውንት ቤተክርስቲያን ባይተቹኝ አይነት ለምንተቹኝ አይነት ሐሳቦች ነው ሲያነሱ ያየሁት። ይሄንም በተመለከትኩ ሰዓት እኔ ብዙም ነገሩ ስላልተዋጠልኝ የዛ ቦታው ላይ ነበር። ሚዲያዎችንም ይሄን ከማለታችን በፊት አስቀድመን ልክ እሳቸው ጨረስ ጫራስ ባሉ ሰዓት እኔ መጠየቅ አልፈለኩም። ምክንያቱም በቃ መግለጫው መተላለፍ የለበትም አያስፈልግም ብዬ ብድግ አልኩኝ። ነገር ግን የማኅበረ ቅዱሳን ጋዜጠኛ ጥያቄ ያለ ብሎ እጅ ሲያወጣ ጥያቄ መጠየቅ እንደማይችል ነገሩት። ከመቀመጫቸውም ተነስተው ወጡ። ስለዚህ ጥያቄ ጠይቀና መልስ ማናገኝ ከሆነ ትክክለኛውን የተፈለገውን ቤዛዊት አትባልም ቤዛ አትባልም የሚለውን ሐሳብ ይቅርታ ካልጠየቁበት ይሄ መግለጫ መተላለፍ የለበትም ወደሚል ደረጃ ደረስን። እሳቸው ጋር ያለ አንድ መምህርም አለ። ከእሱ ጋር ማወራን እኔ ኢንተርቪው ላደርጋቸው ፈልጋለሁ። ስድስት ጥያቄዎች አሉኝ። እነኚህን ጥያቄዎች ይመልሱሉኝ። አንደኛ፣ ሁለተኛ ደግሞ መቤታችን ቤዛ አትባልም ላሉት ሐሳብም ይቅርታ አልጠይቁም። ይቅርታ የጠየቁት በእኔ ምክንያት ውዝግብ ተነስቷል ለውዝግቡ ይቅርታ ጠይቃለሁ ነው ያሉት፣ እንጂ አስተማሩት ትምህርት አልጠየቁም። እና ይህን ምን ብለን ነው ወዘግበው አልኳቸው። እዛ እሳቸው ጋር ያለው መንበረም ትንሽ ተወዛገበ፣ አው ለከነ አለ። ሳቸው ግን ምንም ሊያዳምጡን አልቻሉ። ምናልባት ለምን ነው ብለን ስንጠይቅ፣ አሁን ከውስጥ ናቸው መግለጫ ወይንም ደግሞ አብራያን እንዲሰጡ የገፋፏቸውና አቡነ ቀውስጦስ ይህን መግለጫ አይተውት ይለፍ ይተላለፍ ካሉ ይተላለፋል የሚል አይነት መልእክት ነው የተሰጠን። ስለዚህ ይሄ ነገር ከተባለ በኋላ ለብቻ ኢንተርቪው ላድርጋቸው ስለም በፍጹም ለሌላ ቀን አሉኝ። እንግዲያውስ ይሄን ነገር ምን ማድረግ አለብን ብለን ከሚዲያ አካላት ጋር ለማውራት ሞከርን። ሁሉንም ሚዲያዎች ይሄን መግለጫ እንዳስተላልፉት በእኔ በኩል ለአንዳንድ ሰዎች ደወልኩኝ መግለጫው እንዳይተላለፍ ምክንያቱም ትክክለኛ ይቅርታ አይደለም የተባለው ብዬ ለሚዲያዎችም ነገርኳቸው። በኋላ ግን ስንመካከር መግለጫውን እንደወረደ ይቅርታ ጠየቁ ብሎ ከማስተላለፍ ይልቅ በሪያክሽን መንገድ ሊቀጳጳሱ እንደዚህ ብለዋል ይሄ ማለታቸው ትክክላለም ብለን የራሳችንም የሚዲያውንም አቋም ገልጸን ወይም ቦታው ላይ የተፈጠረውን ችግር ገልጸን ብናስተላልፈው፣ ምዕመናንም መረጃው በዚህ ዙሪያ ቢኖራቸው እና ለቀጣይ እርምጃዎች የተሻለ ይሆናል የሚለው ድምዳሜ ላይ ተደርሶ በዛም መሰረት የሀያ ወይም ወይንም ደግሞ አስራ ዘጠኝ ደቂቃ የሚሆን መግለጫን እኔም የራሴን ሐሳብ ሰጥቼበት ቦታው ላይ የተፈጠረውን ማንኛውንም ነገር በደንቡ አብራርቼው አንድ ላይ በማያያዝ መግለጫውን ልናወጣው ችለናል ማለት ነው። ይህ ማለት እንግዲህ ሚዲያ ማለት መረጃ ሰጪ ነው። አንድም መረጃ ሰጪ ነው። የተሰጠህን መረጃ ይዘህ ለቀጣይ እርምጃ ትገባለህ እንጂ ቦታው ላይ ለምን ተገኙ እንዴት ይፈለጡ ይቆረጡ የሚሉ አካላት እንዳሉ ስላየው ነው። በመጀመሪያ ደረጃ እንደ ሚዲያ መብቴ ነው። እኔ እዛ ቦታው ላይ እጄ መቅረጽም፣ ኢንተርቪው ማድረግም መብቴ ነው ካመንኩበት ለምን እንደዚ ያሉ ብዬ ኢንተርቪው ማድረግ መጥቼ ነው። ለምን ተገኘ ብሎ የሚወግረኝ፣ የሚፈልጠኝ የለም እስካልተወገዙ ድረስ። ሊቀጳጳሱ ግን የሆነው ግን እንደዛ አይደለም። እናንተ ወይንም ሌሎች አካላት ያልተረዱ አካላት እንደሚያስቡት አይደለም። እኛም ብዙ ደክመንበታል። ለምንድነው ይሄ ነገር በትክክለኛ ይቅርታ የማይጠየቅበት? ምን ብለንስ ልንዘግበው ነው? እኔና ሀሳብ ብለን በተደጋጋሚ ሀሳቦች አንስተን ሊቀጳጳሱ በፍጹም ለሌላ ማብራሪያዎች ሊሰጡ አልፈለጉም። በነገራችን ላይ ቴዶ ሰዓት ከሰጣኝ ያዘጋጀዋቸውን ጥያቄዎች እዚህ ላይ ማንሳት እፈልጋለሁ። ስድስት ጥያቄዎች ናቸው። ቃል በቃል ማንሳት እፈልጋለሁ። ለእነኚህ ጥያቄዎች ማብራሪያ እንዲሰጡኝ፣ ወይን እዛ መግለጫው ላይ ወይም በግል ለብቻ ቀርቼ ማብራሪያ እንዲሰጡኝ ሞክሬ ነበረ፣ አልተቻለም። ስለዚህ እነኚህን ጥያቄዎች ቃል በቃል ላንሳላችሁ። የመጀመሪያው ጥያቄ ኢየሱስ ክርስቶስ ኢየሱስ ክርስቶስን ስትሰብኩ ትገፋላችሁ፣ ቤቱ ገፊ ነው ከዝሆን ጉልበት በላይ ከሀያ ፈረስ ጉልበት በላይ አገልጋዮቹን የሚገፋ ነው ብለዋል። ምን ማለት ነው ልጠይቃቸው አስቤ ነበር እድሉን አላገኘውም። ሁለተኛ ጥያቄ ክርስቶስን ማዕከል ያደረጉ ያደረጉ ዝማሬዎች መዘመር ለቤተክርስቲያን ትንሳኤ ነው ብለዋል። ቤተክርስቲያን ክርስቶስን መስበክ አዲስ ክርስቶስን መስበክ አዲስ የምስራች ወይም አሁን የጀመረችው ነው እንዴ? ምን ለማለት ፈልገው ነው ብዬ ጠይቃቸው ፈልጌ ነበር። ሶስተኛ ቤተክርስቲያን ከእግር እየሞተች ነው ሲሉ ምን ማለት እንደሆነ ቢያብራሩት ልላቸው ፈልጌ ነበረ። አራተኛ ዛሬም ኦሪት ላይ ተቸክለው ዛሬም ኦሪት ላይ ተቸክለው የቀሩ በጽድቄ፣ በገድሌ፣ በትሩፋቴ እድናለሁ ብለው እንደ ኩራት የሚናገሩ አሉ ሲሉ በገዳም ለሀገር ሰላም ለሰማይ ደህነት የሚጸልዩ አባቶችን ተሳስተዋል ወይ? ገዳም እንግዲህ የሚገባው ለጽድቅ ስራ በተግባር ጽድቅ ለማግኘት ነው፣ እንግዲህ ገዳም የሚገባው እና እነሱን እየኮነኑ ነው ወይ እነሱን ትክክል አይደሉም እያሉ ነው ወይ ብዬ ጠይቃቸው ፈልጌ ነበር። ደግሞስ በመጽሐፍ ቅዱስ ላይ እምነት ያለ ስራ ከንቱ ነው የሚለውን ቃል እንዴት ሊያዩት ነው? ስራ አያድንም ካሉ ያቆ 217 ላይ ያለውን ቃል እንዴት ሊመለከቱት ነው ይል ጠይቃቸው ፈልገ ነበረ። አምስተኛ ጌታችን የሚያደርጉትን ነው አውቀምና ይቀርበላቸው ሲል ዛሬም ድረስ የመልጃ ቃል ነው ብለው ያምናሉ ወይ ቢል ጠይቃቸው። ምክንያቱም ትምህርታቸው ላይ ምናልባት ተመልክታችሁ ከሆነ ብዙ ጊዜ የሚነሳ ተክሳል ሮሜ 8:34 እናንተ ለዚህ ይሄንም የሚደንቃችሁ? የሚያደርጉትን አያውቁም እና ይቀርበላቸው ያለውም እኮ የምልጃ ቃል ነው። ይሄም እኮ ዛሬም ድረስ ይሰራል አይነት ነገር መልዕክት አስተላልፈዋል፣ እና ይሄንን ለምልጃ እንዴት ሊጠቀሙት ፈለጉ? ኢየሱስ ክርስቶስ በመስቀል ላይ ሆኖ አይሁዳን መስቀል በሚያደርሱበት ሰዓት ለአባቱ ለአብ የሚያደርጉትን አያውቁም እና ይቀርበላቸው ያለውም ቃል ዛሬም ለኛ ለማማለድ እንደምንጠቀመው አድርገው ለምን ሊያነሱት ፈለጉ ብዬ ልጠይቃቸው ፈልጌ ነበር።